የገለጹ ነው እና ፓርቲ በተደጋጋሚ ለስብሰባ መግለጫ በተለይ ደግሞ የኢትዮጵያ

መግቢያ ላይ እንግዲህ ኢትዮ ሶስት ስልሳ ምን ላይ ነው ያለው ለሚሉንም ይገልጻል። በዚህ አጋጣሚ እንደው የኢትዮ ሶስት ስልሳ የክፉ ቀን ሆኑት መካከል አንድ ለእኛ ለክፉ ቀን የቆሙ ሰዎችን ላመስግን ለኢትዮ ሶስት ስልሳ ብሎ ኢትዮ ሶስት ስልሳ በዚህ ደረጃ ሲሆን ከማይ ወለኛና የሚያሳዝንም ነገር የለም። ስለዚህ ከኢትዮ ሶስት ስልሳ ጎንነን መልሰን ድርጅታችን እናቆማለን ያሉ የኢትዮ ሶስት ስልሳ ደጋፊዎች ምናልባትም በገበያ ዋጋ እንክፈሉ እንኳን ብንል ከአስራ አምስት እስከ ሀያ ሺህ የአሜሪካን ዶላር ወጪ የሚደረግበት በእነ ሲኤንኤን እና በእነ ቢቢሲ ደረጃ እዛ ደረጃ ያለ ዌብሳይት ሰጥተው አስረክቦናል። ዌብሳይቱ እጅግ ዘመናዊ የሆነና በጣም ብዙ ነገሮችን የያዘ በአንድ ጊዜ ማስተላለፍ የሚችል መሆኑ ነው። ይህንንም ለልዩ ጸጋዬ አስረክቧል። ኢትዮ 360ን የማጠናከሩ ዘመቻ ቀጥሏል። ድላችን ሌሎችም ትምህርት ይሆን ነው ድርጅትን ማፍረስ፣ ድርጅትን ማጽናት እንደሚቻል እያሳየን ነው። እጅ አንሰጥም። አፎር ወዳንት ልም እግዚአብሔር ይስጥልኝ። እየሩስ እንደምናለሽ። ገጥዬ ልዩ እንደምናላችሁ። እንግዲህ አንዳንድ ቀን መልካም ነገር መስማት በፈገግታ ያላብሳል እና መልካም ውብ ዝግጅትምና ቅንብር እንደመሆንልን ተስፋ እናደርጋለን። በእርግጥ የጠላት ቅቤ ቀቢ የለም። ያው ጥላሸት የሚቀባውና ብዙ ስሞች ይሰጡናል። አሁን እግዚአብሔር ያሳያችሁ ወደ ወደድ ምናምን የምንባልበትም ጊዜ አለ። ይሄ አባት ስም የሚቀየር ነበር። ምን እንደ ያልተደበቀ ነገር እንደተደበቀ እያስመሰሉ ለራሳቸው ትናንትና ከነበሩበት ሲገለባበጡ ከቂጣ የባሱ ሰዎች የቱን ያህል ችግር እንዲሁ በጽናት በዓላማ ላይ ተመስርቶ በማናቸውም አይነት ድርጎና ጉርሻ የራስን አቅም እንደ አየር ጸባይ ሳይለዋውጡ መጓዝ ምን ያህል ሰው ልጅ የጽናትና የአቋም ክብር መሆኑን የዘነጉ ወገኖች የራሳቸውን ሰራዊት በማሰማራት የሌለስም በመስጠት ወስደው ደግሞ ከማ ጋር እንደሚያገናኙ ትናንትና እገሌ እገሌ ብሎ ሲጠሩ በነበሩበት ዛሬ ደግሞ ያንን ዝቅ በሚያደርግ ሁኔታ ሚዛን ባልጠበቀበት መንገድ የመሄዳቸው ጉዳይ ትንሽ እነሱን ቢያስገምት እንጂ በዛ ልክ መውረድ ስለሌለብን ወደምንሄድበት መንገድ እንዳለን የበለጠ ቅድም ከተነገረን መረጃ አንጻር በእውነት ይህ የኢትዮ 360 ተቋም የህዝብም የጋዜጠኞቹም ንብረት ስለሆነ የምኒልክ ሳተላይት ቴሌቪዥንም የህዝብም የጋዜጠኞችም ንብረት ስለሆነ ወደ ነበረበት ከፍታ መመለሱ አይቀርም እና ህዝባችን ደግሞ ከጎናችን ስለሆኑ እውነቱን ስለተረዱ ማን ዘራፊ? ቀደምም ሲል ኢየሩስ ተዘርፏል ተብሎ ከብሎችን አንቺ ያስቃል። ከዛ በኋላ እንዴት እንዴት እንደተሆነ ስፖንጅ ሉስ ሳይቀር ከዛ ቤት እንደው ዝም ብሎ የሚፈርስ ቤት የሚያፈርስ አንድ ግብረ ኃይል እንደመጣ አስመስሎ ያደረጉት ነገር ሁሉ አሳዛኝ ነው። ለማንኛውም ሁሉም በቀኑ ይፋ በሚሆንበት ጊዜ ሰዳቢዎቹም በአንደበታቸው መኮማተር፣ እውነተኞቹም በሂሊናቸው ልዕቀት የሚገለጡበት ቀን ስለማይደግ ወደዛ። ሌላው እንግዲህ የዚህ የአፍሪካን ቀንድና የፋኖን ሚና በተመለከተ አጠር እያደረግኩ ልናገር። ብዙ መረጃዎችን አንቺ ስለተናገርሽ ነው። የመጀመሪያው የህልውና ትግል ተብሎ የአማራው የተጀመረው አሁን ህወሀት ወይም የብልጽግና የሚጠቀምበት ተከልሎ ለራሱ እንደ አንድ መንደር በተሰጠው ቦታ ሳይሆን አገሬ ነው ብሎ አገሩን እያለማና ከወገኖቹ ጋር በሚኖርበት አካባቢ የመኖር ዋስትናውና ደህንነቱ፣ ነፃነቱ ሁሉ ስለተገሰሰበት እየሞተ ስላለ እየተገደለ እየታረደ ከነነፍሱ እየተቀበረ ከነነብሱ በገዛ ጎጆ እየተቃጠለ ስለሆነ ይሄ የሕልውና ትግል ከዛ ብዙ እነኛን ወገኖች የአማራ ማህበረሰብ አባላት የሆኑትን አማራ ናችሁ፣ ከነ እምነታችሁም ብትለያዩ በአንዳንድ ቦታ አማራ እስከሆናችሁ ድረስ ከሞት አትደፉም የሚል አይነት እርምጃ ተወስዶ ሲያበቃ የሚከላከልለትንና ደህንነቱና ሰላሙን የሚያስጠብቅለትን አካል ሲያጣ ከአካባቢው ከቀየው ቢፈናቀልም መጠጋ ሲያጣ በመጨረሻ ይሄ ጅማሮ የአማራን ዘር የማጽዳትና የማጥፋት ሆኖ በመገኘቱ ምክንያት የተጀመረው የቀውስ ጠማቂ የሆነው ስርዓት እንዴት አድርጎ ለትግራይ ምስ ለአማራው ስ ለሌላውም ለአካባቢ የኢትዮጵያ ተጎራባች አገሮችም አደጋ መሆኑን የሚያሳይ በርካታ እርምጃዎች እየተወሰዱ ሲመጡ መጨረሻ በለየለት አይነት መንገድ በአማራ ክልል ላይ አማራን የማጥፋት ዘመቻ በተቀናጀና በተቀናበረ መንገድ መፈጸሙ ነው የሚያሳይ ነው። አሁን እንዲህ አይነት ችግሮች ሲፈጠሩ መደረግ ያለበት ምንድን ነው የሚለውን ከግምት በማስገባት በአልሞት ባይ ተጋዳይነትና በህልውናው ዘልቆ ለመቆየት የተጀመረው የአማራ የፋኖ መስዋዕትነት በብርቱ የሚታይበትና የአማራው ኃይል ደግሞ ለፋኖ እገዛ የሚያደርግበት እንቅስቃሴ ባለበት በዚህ በችግር ጠማቂው ስርዓትና አገዛዝ የተለያዩ ማጭበርበሪያዎች በአደረጃጀቶች ውስጥ እየተስተዋሉ መጥቷል። የአፍሪካ ቀንድ የፖለቲካ ሁኔታ ደግሞ በዛ ላይ ራሱን ተጽዕኖ አሳድሯል። ይህ ለኬንያ ለሱማሌ ለኤርትራ ለሌሎችም ተጎራባች ለሱዳን ጭምር ሰላም የማይሰጠው የአብይ አህመድ የፋሽስት አገዛዝ በራሱ ፖሊሲ በሚጠቀማቸው መንገዶች ሰላም እየነሳ መጥቶ በመጨረሻ ውለታ የዋለውን አማራውን ትጥቅ አስፈትቶ እንዳሻው ሊያጠፋ ካልሆነ የእግሩ መራገጫ አስጋጃ ሊያደርግ መነሳቱ በእምብኝ ባይነት የፋኑ እንቅስቃሴ ከዚያ እንዲወለድ በማድረጉ ምክንያት የትግሉ ባለቤት የአማራ ሕዝብ ነው። በሌላ በኩል ግን ይሄ ግዛት የኔ ነው፣ ይሄ ወደብ የኔ ነው የሚለው ነገር ሲመጣ አደጋው ለሌላውም ስጋት ከመሆኑም ጋር ተያይዞ በብልጽግና አልታቀፋችሁም በሚል ቀደምም ሲል ከብልጽግና ውስጥ አልገባም ከማለት በመነጨ መንገድ ወደ ራሱ ክልል የገባውና ከዋናው የስልጣን ከአራት ኪሎ ማህደር ወጥቶ ወደዛ የተሰባሰበውም ህወሓት ችግር ስለመጣበት ለጊዜው የህዝብ ለህዝብ በሚል የፈጠረው ይሄ ከኤርትራ ጋር እንገናኛል በሚል ያ ሁሉ ችግር እየቆየ የፖለቲካውን ያህል አሰላለፍና በአማራው የህልውና ትግል ላይ ተጽዕኖ አሳድሯል። ከዚህ አንፃር አማራው ምን ማድረግ አለበት ብሎ ሲያስብ በአማራው ዙሪያ የተቃጣበትን መከራና እግር በእግር አማራውን እየተከተሉ የማውደም፣ የመድፈር፣ ንብረት የማቃጠል፣ ሀብቱን የመዝረፍ፣ የመኖር ዋስትናውን ማሳጣት፣ የጤና ተቋማትን ማውደም፣ የትምህርት ተቋማቶቿ አገልግሎት እንዳይሰጡ ማድረግና ከዛ በተረፈ እንዳርስ አድርጎ ህልውናውን የማጥፋቱ ዘመቻ እንዴት ይቆማል ሲባል ያለ አደረጃጀት አይሆንም ተብሎ በዛ መንገድ እየተሄደ ያለ በአደረጃጀቱን ውስጥ እየገባ ያለው ችግር አንደኛውን ጎራ ከሌላኛው ጎራ የግድ አብሮ መተጋገዝ እንዳለበት ሁኔታዎች ቢፈጥሩም፣ እንዴት አድርጎ የአማራን መሰረታዊ ጥቅም ማስከበር ይቻላል? አማራን ህልውናውን፣ ባህሉን፣ ታሪኩን፣ ሁለንተናዊ ቅርሱን፣ ስነ ልቦናውን በማይነካ አይነት መንገድ አማራ በገዛ በሰራቱ አገሩ ከሌሎች ወገኖቹ ጋር በመሰረታት አገሩ ሳይቆረስ፣ ሳይበጠስ፣ ሳይቀነጠስ ነገር ግን ሌሎቹም ከሱ ጋር እየኖሩ የሚለው ጥያቄ እንዳለ ሆኖ ግማሹ የፋኖ አደረጃጀት እንዴት እየሆነ የመጣው ይታወቃል። ከህዋት ጋር ቢሰራ ጥቅመን እናገኛለሁ የሚል አለ። ከሻቢያ ጋር ብሰራ የሚል አለ። እንግዲህ ሁለቱም በዚህ በዚህ የሚሉት ወገኖች ተዘዋዝሮ አሁን ጽምዶ ከሚለውም አንጻር አብረው መገናኘታቸው የሚቀር ጉዳይ አይደለም። ሻቢያ አብይ አህመድ ጠላቴ ነው፣ የእሱ መንግስት አደጋ ነው፣ ወደብ ጠይቋል በሚል ራሱን ማዘጋጀት እንደቻለና ከግብፅም ጋር እንዴት እንደሚገናኝ በደንብ ፖለቲካነው የሚያውቀው ያውቀዋል። ከዛ ባለፈ ደግሞ ከሱማሌም ጋር እንዴት አንዳንድ ጊዜ ግንኙነት እንደሚያደርግ የወደብ ጥያቄ የሚለው ደግሞ ወስዶ እንዴት አድርጎ መራኮትን በሞቃዲሾ መንግስትና በአብይ መሃል እንደፈጠረና የቱርክ መንግስት ደግሞ ያንን ለማስጣል የሄደበት መንገድ ኬንያ ልትሰጥ የፈለገችበት ወደብን የመስጠት ሁኔታና ያንን ልጠቀም ባለመቻሉ ሳውዲዎች ደግሞ እንዴት መጥቶ ወደዛ ሊገቡ እንደሞከሩ በግብጽ በኩል የሚመጣው ሴራ ደግሞ ከዛኛው ጋር እንዴት እንደሆነ አንደኛ ግብጾች ራሳቸው በየጊዜው ለአምስት ቀናት አሁን ከግብጾች ጋር አብሮ ሲያሳፍ ወርቂ ያደረገው ንግግር ምንን የሚያጠቃልል ነው የሚለው ሁሉም በዚህ በአፍሪካ ቀንድ ያለውን ፖለቲካ ጠንቅቀን እንድናውቅ ይጠይቃል። የሱዳኑ ጉዳይ ቀላል አይደለም። በተለይ አልብርሃን የራሱን የጦር መሳሪያዎችን በሙሉ ወስዶ ለጊዜው አደራ መልክ እስከ አየር ኃይሉ በአየር ኃይል ንብረት ውስጥ ያሉትን የጦር መሳሪያዎች ሁሉ ወስዶ ኢሳያስ ጋር እንዳስቀመጠና አሁን መመለስ እንደጀመሩ ይታወቃል። የፖርት ሱዳን ጉዳይ ከዚ ከካርቱም ወጥቶ በሀምዳን ዳጋሎጅ ካርቱም በአብዛኛው ከወደቀችና ዳርፉሮች ሁሉ ወደዛ በአብዛኛው ካጋደሉ በኋላ ያለው የፖለቲካ ሚዛን ሲመጣ አሁን ኢትዮጵያ እንዲህ ባለ የፖለቲካ መታመስ ውስጥ ስትገባ በምን አይነት መንገድ ፋኖ ራሱ ሊጠብቅ ይችላል? የአማራውን ሕልውና ማረጋገጥ አለበት ሲባል ጥያቄ የግድ የሚሆነው ወደ ህወሓትም ተጠጋ ወደ ሻቢያም ተጠጋ፣ የመጀመሪያው የራሱን ጥንካሬ የመመስረት ጉዳይ እንጂ የአባህም የአብሃድ ተብሎ እንዲሁ ብዙ ጩኸቶችን ማጮህ አይደለም። የመጀመሪያው የዓላማ አንድነት እንዳላቸው ጥያቄ ውስጥ የሚገባ አይደለም። ነገር ግን የግብ ልዩነት ብዙ ያምሳቸዋል፣ የሰርጎ ግቦችን ጉዳይ ብዙ ያስጨንቃቸዋል። ስለሆነም በአደረጃጀት አንፃር አንድ ሆኖ ግባቸውም አንድ እስካልሆነ ድረስ ከዛም ባሻገር ደግሞ የፖለቲካውና የጦሩ ዘርፍ ተለይቶ በፖለቲካው የበላይነት የሚመራበትና ምንም አይነት የአፍሪካ የቀንድ ሁኔታ ችግር እንኳን ቢያመጣና የዓለም ኃይል ዛውስጥ የሚገባ ሆኖ ከተገኘ እንዲህ አይነቱን መተራመስ ወደ ማዕከላዊ አገዛዙ ሁኔታዎች ከመጡ ማስተካከል በሚችል አይነት መንገድ ጊዜያዊ ስርዓት ማምጣትና የሽግግር ሁኔታዎችን ማመቻቸት የሚያስችል ሰላምን የሚያስጠብቅ በአንድ እዝ ስር መቀመጥ የሚገባው የአደረጃጀት መዋቅር ማጋ ነው ተብሎ ቢጠየቅ እንጂ አፋድጋ ነው፣ አባጋ ነው። ወይም ደግሞ አሁን ሌላ ኃይል እናደራጃለን ብለው ከዛ እየነጠቁ ከዚህ እየቦጨቁ ብር እንልካለን በሚል የፋኖን አደረጃጀት የሚከፍሉ ኃይሎች የሚጫወቱትም አደገኛ ሚና ከኃይል አሰላለፉ አንጻር አደገኛ ስለሆነ የፋኖ የስትራቴጂያዊ እንቅስቃሴውና የጉዞ ድል እንዲያገኝ ለማብቃት የሚቻለው አመጣጥ ምን መሆን አለበት የሚለው በደንብ እንዲስተዋል ብዬ በዚህ ላብቃና ከሰዓትም ብዙ እንዳለን ኋላ ይመለስበታል። እመለሳለሁ። አፈወርቅ ጌጤ ወደ አንተ ልምጣ። የአሰብ ጦርነት ነው የውሸት ትርክት የሆነው የወደብ ፕሮፓጋንዳ እውነት የፋኖን ትግል ይከፋል? እውነት ሁሉ ነገር ማለት አቅምም ብቃትም በተለይ በተለይ ደግሞ የውስጥ ጥንካሬ የአማራ ሕዝብ በተለየ ፋኖ ኃይል ያለው አሰላለፍ ያለው የውስጥ ጥንካሬ ያለው ጀግንነት ሁሉ ስናደርግ ይሄ ሁሉ እድሉን እስካሁን ደስ የመጣበትን እድል እውነት በፕሮፓጋንዳ በውሸቱ የአሰብ ወደብ ወደብ እናምጣ ዘመቻ እውነት ይፈታሉ እውነት ስትራቴጂ በዚህ ይፈታል እውነት በቀላሉ የሚከሸፍ አሰላለፉን እውነት በቀላሉ የሚቀይር ነው ወይ ብለን ብናነሳ ጌጥ ለዚህ ምን ምላሽ አለ? አሁን እሳ አሰላለፍ ላይ ያለ ለውጥ አለ እሱ ተውሸት ርፍት ጋር ተነስቶ ተያይዞ ማለት ነው። ጥሩ በጣም አመሰግናለሁ። ጀሪ እግዚአብሔር ስጥልኝ። አፈወርቅ ልዩ እንዲሁም ተመልካቾቻችን በያላችሁበት እንደምን አላችሁ። አንድ መረጃ አስቀድሜ ልጀምር፣ ወደ ጥያቄች ከመሄዴ በፊት ጀሪ አንጋፋው ጋዜጠኛ ጋሽ መርድ በቀለ ከዚህ ዓለም ድካም ማረፋቸውን ሰምቻለሁ። በጣም የሚያሳዝን ፎቶዎች ካሳየሽለት ጌጥዬ፣ የሚናገረው ቅድም ብታሳይ ጥሩ ፎቶግራፎች ካሉ እነሱን እናያለን። እንግዲህ ጋሽ መርድ በቀለ በአትላንታ ነው ኑሯቸውን አድርገው እየነበሩት በተለይ ከወያኔ ወደ ስልጣን መምጣት ጊዜ ጀምሮ ያለፉትን ከሰላሳ በላይ ዓመታት